ዩይህንን ፊት እንደዚህ የጸዳና የጠራ ቆዳ እንዳይሸበሸም ኦኬ፣ ማዲያት እንዳይኖር፣ ማዲያት ካለ ራሱ ይጠፋል። ዛሬ የተጠቀምኩት ትሪትመንት ወይም ማስክ ቆዳችንን በጣም ያጠራልናል፣ ያፈካልናል። ይህ በአንድ ጊዜ ቆዳዬ እንደዚህ ጥርት ጽድት ብሎልኛል፣ አንዴን የተጠቀምኩት ኦኬ። ሁለተኛ ነገር ማዲያት ያጠፋል፣ ማዲያት ችግር ካለባችሁ። ሶስተኛ ነገር ቆዳችሁ እንዳያረጅ በጭራሽ እንዳያረጅ ቤቢ ፌስ ሆናችሁ እንድትኖሩ ይረዳችኋል። ለሰባት ቀን ተጠቀሙ። የሚገርም ትሪትመንት ነው። ሳታቋርጡ ሁሌም ፊታችሁ የጸዳና የጠራና ያልተሸበሸበ ወጣት የሆነ ቆዳ ይኖራችኋል። መቶ ፐርሰንት ደግሞ በውጤቱ እንደምትደሰቱ አምናለሁ። ኮመንቱ አመሰግናለሁ ሳምሪ ነው የሚለው ስለዚህ ተጠቀሙ፣ ሁላችሁ ኢዩት ቆዳይ አንድ ኢኔ የተጠቀምኩት ግን ጽድት ፍክት ነው ያደረገልኝ። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንደምናችሁ፣ ሰላም ናችሁ ወይ? እግዚአብሔር ይመስገን ያለው ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ዛሬ እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። በጣም ከሚገርመው ነገር ዛሬ በሁለት ነገር ብቻ የኮሪያ እንስቶች ምን እንደሚጠቀመው ዛሬ ሱፕራይዝ ላደርጋችሁ ነው። ፊታቸው ሁሌ ቤቢ ፌስ የሚሆነው የማይሸበሸበው፣ የማያረጁት በዚህ ላይ ደግሞ ማዲያት ያጠፋል፣ ቆዳችንን በጣም ያፈካልናል ማለት ነው። ዛሬ የምሰራላችሁ ማስክ ማለት ነው። ቆዳችንን በጣም ጥርት ያደርጓል። ፊቴን አልተለወጠባችሁም? በስማ እና ጽድት ያደርጓል። በቃ ያፈካል፣ በቃ ያቀላል ማለት እችላለሁ ማለት ነው። ቅልት ነው የሚያረጋችሁ፣ ጽድት ያለ ከለር ያረጋል ግን ቤቢፌስ ያደርጋል ቆዳችሁ ማለት ነው። ህፃን ወጣት ያደርጋችኋል የኮሪያ እንስቶች ከዚህ ማስክ ውጪ በተአምር አይጠቀሙም። እድሜዋ የልጅ ልጅ ልጅ አይታ በሀያ ዓመት ይገመታሉ እድሜያቸው ማለት ነው። በጣም ይገርማል፣ እና ሚስጥራቸውን ዛሬ እነግራችኋለሁ። ይሄንን ማስክ ከቻላችሁ ሁላችሁም ሰርታችሁ ተጠቀሙ። ውጤቱ የሚገርም ነው። ቀጥታ ወደ ስራ ቤተሰቦቼ። መጀመሪያ ከሩዝ ነው መጀምረው ማለት ነው። ኦኬ እኔ በስሜቲክ ራይዝ ነው ያለኝ። ማንኛውም አይነት ሩዝ መጠቀም ትችላላችሁ። ነጭ ሩዝ አለ። የፈለጋችሁት ሩዝ ብቻ ይሁን፣ ሩዝ እንጠቀማለን። እናንተ መጥኑ በብዛት ነው የምትፈልጉት፣ በብዛትም ከሰራችሁ ፍሪጅ ውስጥ ማስቀመጥ ይቻላል ማለት ነው። እኔ ግን ይሄ ቢያንስ ለአንድ ሳምንት ይበቃኛል። እዚህ ላይ የምጨምረው ነገር አለኝ፣ ድንች። ድንች ደግሞ ግማሽ ነው የምጠቀመው ማለት ነው። ሩዙን አጥበዋለሁ፣ ከዛን ይሄንን ደግሞ ልጬ ተመልሼ ልምጣ። ድንች ግማሽ ፍሬ ነው የምፈልገው ማለት ነው። በጣም ትልቅ አልፈለግኩም። ሁለቱንም እኩል ጓዳ ብረት ድስት እናዘጋጃለን። ያጠብኩትን ሩዝ አጥቤዋለሁ። ከነ ውሃ ንጭ ውሃ ስለሆነ እዚህ ውስጥ እጨምረዋለሁ ማለት ነው። ውሃ መጨመር አለብኝ እና እዚህ ጋር ደግሞ የከታተፍኩት ድንች አለ። ስንጥቅጥቅ አድርጌዋለሁ። አንድ ላይ እጨምረዋለሁ። ውሃ መጨመር አለብኝ። አንድ ብርጭቆ ውሃ እዚህ ላይ እጨምራለሁ ማለት ነው። መጨመር አለብን ምክንያቱም ሩዙም ድንቹም እስኪበስል ጋዙ ላይ እንጥደዋለን። በእንደዚህ አይነት መልኩ ጋዙ ላይ ጥጀዋለሁ። ሰዎቼ እንግዲህ እዩት፣ ውሃውን ሳይመጥ እናጠፋዋለን ማለት ነው። ኦኬ ከነ ውሃው ነው እንትን የምንለው እስኪደርቅ አንጠብቀውም። እሺ አሁን ጋዙን አጥፍቼዋለሁ። አያችሁ፣ ቀዝቀዝ ሲል ከነ ውሃው እፈጨዋለሁ ማለት ነው። ሲቀዘቀዝ ተመልሽ ይመጣለው። ከነ ውሃው ነው ማለት ነው። ውሃው እስከሚመጣ አጥብ። እንግዲህ ትንሽ በረድ ብሏል። ኦኬ፣ አሁን በመፍጫ እዚህ ጋር መፍጫ አለኝ። ሁሉንም ከነ ውሃው እዚህ ውስጥ እጨምረዋለሁ ማለት ነው። ኦኬ፣ እዚህ ውስጥ እጨምረዋለሁ፣ እፈጨዋለሁ ማለት ነው። ተመልሼ እመጣለሁ ፈጭቼ። ይኸው ቦቺ ፈጭቼዋለሁ ማለት ነው። ኦኬ፣ ያችሁት። ክሬም እስከሚሆን ድረስ ነው የተፈጨው አሁን በዚህ እንገለብጠዋለን ማለት ነው። እንደዚህ ንጹህ አዘጋጁና በዛ አርጋችሁ ከሰራችሁ ምን ታደርጋላችሁ? እየቀነሳችሁ፣ ኦኬ፣ ከፍሪጅ ውስጥ እያወጣችሁ እየቀነሳችሁ መጠቀም ትችላላችሁ። ፍሪጅ ውስጥ ነው የሚቀመጠው። በብልቃጥ ክድ አድርጋችሁ ፍሪጅ ውስጥ ማስቀመጥ። እዚህ ላይ የምንጠቀመው ኦሊቬራ ጄል፣ ይሄኛውን ተጠቀሙ። አንድ ማንኪያ ኦሊቬራ ጄል እዚህ ላይ እንጨምራለን። በብልቃጥ ደግሞ እንደዚህ የምጠቀመውን ቀን በቀን የምጠቀመውን በዚህ አስቀምጠዋለሁ ማለት ነው። ይህንን ቀን በቀን እጠቀመዋለሁ። ኦኬ ይሄኛው በብልቃጥ አሁን እገለብጠውና አስቀምጠዋለሁ ማለት ነው። ለአሁኑ ይሄንን ስለምጠቀም እዚህ ላይ አንድ ማንኪያ ኦሊቬራ ጄል እጨምራለሁ ማለት ነው። አንድ ማንኪያ ኦሊቬራ ጄል እዚህ ላይ ኦኬ፣ በደንብ እና ማስላለን ማለት ነው ክሬም እስከሚሆን ኦልሬዲ ክሬም ስለሆነ ኦሊቬራው በደንብ መዋሃድ አለበት፣ ከነዚህ ጋር ከሰራነው ጋር ይሄ ቆዳችሁ ተአምር ቢመጣ አይጠቁርም። ጽድት ያለ ቆዳ ይኖራችኋል። ትልቁ ነገር ቆዳችሁ ቤቢ ፌስ ይሆናል። እርጅናን ይከላከላል ማለት ነው። በሌላ አማርኛ ስተረጉምላችሁ እንግዲህ የኮሪያ እንስቶች ከዚህ ውጪ ሌላ ማስክ ኔቨር ኤቨር አይጠቀሙም። ሰርች ማድረግ ትችላላችሁ። ማዲያት በጣም ማዲያት ካላችሁ ራሱ ያስለቅቅላችኋል። ምክንያቱም ሩዝ ቆዳ ያፈካል። ድንች ለማዲያት ትልቅ ትሪትመንት ነው። ማዲያት ራሱ ያጠፋል። ማዲያት ካለባችሁ ራሱ መጠቀም ትችላላችሁ። ሶስት ጥቅም ነው ያለው፤ እርጅናን ይከላከላል፣ ማዲያት ያጠፋል፣ ቆዳን ያጠራል ማለት ነው። ኦኬ አሁን ወደ መቀባቱ እንሄዳለን። ከኔ ጋር ሆኑ እንደዚህ በቃ ፍሪጅ ውስጥ አስቀምጣለሁ እንግዲህ እርት ይሄን ይመስላል የሰራሁት እንግዲህ የኮሪያ እንስቶች ትልቁን ሚስጥር ነው ዛሬ እዩት ይሄን ክሬም ማለት ነው በቃ ክሬም ነው ይሄ ቀን በቀን ሰዓታችሁን አመቻችታችሁ መቀባት ብቻ ነው ከእናንተ የሚጠበቁ ኦኬ ታያላችሁ ቆዳችሁ ማዲያት እንኳን ፊታችሁ ላይ ካለ ሙልጭ አድርጎ ያጠፋል ማዲያት ማለት ነው ቆዳችሁ አይሸበሸብም ቤቢ ፌስ ያደርጋል። እርጅናን ያጠፋል ማለት ነው። ሶስተኛው ነገር ቆዳችሁን ያጠራል። በጣም ቆዳ እንዲጠራ ይረዳናል ማለት ነው። ሶስት ነገርን የያዘ ነው። ተጠቀሙ። በእንትኑ እንደምትደሰቱ እርግጠኛ ነኝ። ግን ኮመንታችሁ እንዳለ እናመሰግናለን። ሳምሪ እንደምትሉ አልጠራጠርም፣ ምክንያቱም በጣም ትወዱታላችሁ። የበለዘ ከለርን በጣም ያቀላል፣ ያፈካል። እሺ ሁላችሁም ተጠቀሙ። ሁላችሁም በተለይ ስራ ሁላችሁ መታችሁ ፊታችሁ ጠቅሮ ከሰል መስሎ እቤት ባለ ነገር ነው፣ ግን ማዲያት ይሄ እንዴት እንደሚያጠፋ እንደዚህ ስናገረው ምን እንደምታወራ ሞክሩት፣ ውቀሱኝ፣ ግዴላችሁ። ለመውቀስም እኮ ሰው ለመውቀስ ራሱ መሞከር ግድ ነው። ኦኬ ለውጡም እንደምታዩ ስለማመን ነው። አንድ ሳምንት ፍሪጅ ውስጥ ይቆያል ፍሪጅ ውስጥ እያደረጋችሁ ሰዓታችሁን አመቻችታችሁ ማታም ይሁን ቀንም ይሁን ብቻ ተቀቡት። ሲደርቅ ታጠቡ፣ 30 ደቂቃ አቆዩ። ሙልጭ አርጋችሁ በቀዝቃዛ ውሃ ፊታችሁን ታጠቡ። ኦኬ ማዲያት እራሱ ካለ እየፈካ እየፈካ እየፈካ እየለቀቀ ይመጣል። ከቆዳችሁ ላይ ጽድት ያለ ጥርት ያለ ቤቢ ፌስ ከለር ይኖራቸዋል። የመሸብሸብ ባህሪ ቆዳችሁ ላይ አታየውም። ከቻላችሁ አንገታችሁ ድረስ ተጠቀሙ። ጽድት ነው የሚያደርገው። በቃ ኦኬ። ሲደርቅ ተመልሼ እመጣለሁ። ያሰብ እንግዲህ እዩት፣ ከ30 ደቂቃ በኋላ በጣም ከደረቀ በኋላ ነው የመጣው። እዩት እንዴት እንደያዘኝ ልነግራችሁ አልችልም። በቃ ቦቶክስ ማለት ነው። አያችሁ፣ ቆዳችንን ከእርጅና ይከላከለልናል ስላችሁ በእንደዚህ አይነት መልኩ ቦቶክስ እንደ መርፌ ወጥሮ ይዝልናል። መርፌ ወቅተው አይደል እንደዚህ የሚያስወጥሩ ቆዳቸው። ይሄ ደግሞ በጣም ነው የሚይዘው። በቃ ህፃን ነው የሚያረጋችሁ። ኦኬ ቆዳ ደግሞ በጣም ያጠራል። ማዳት ያጠፋል። እየደጋገማችሁ ተጠቀሙ። እናንተ ታዩታላችሁ ማለት ነው። ታጥቤ እመጣለሁ። ይ እዩት እንዴት እንደያዘኝ። በስመ አብ እንዴት እንዳጸዳው ቆዳዬ ልነግራችሁ አልችልም። ጽድት በቃ ጽድት። ዋው ዋው ዋው! ይሄ ማስክ ያልተቀባ ያልተጠቀመ ተበድሏል። ቆዳችን ጤነኛ ቆዳ ነው የሚያደርገው። በቃ ወፍ እንዳይሳሳ ቆዳችን እንዳይሳሳ። ቆዳችን ካልሳሳ ደግሞ ማንኛውም አይነት ፀሐይ ቢመታን፣ የምግብ እንፋሎት እንኳን ቢነካን ወደ ማዲያት አይቀየርም። አላርጂክ አይኖረውም። ጤነኛ ቆዳ ነው የሚኖረን ማለት ነው። አያችሁ እንዴት ሙልጭ አድርጎ እንዳጸዳለኝ በስማሙድ። አሁን ምን እናደርጋለን? ሞይስቸራይዝ እናደርጋለን። ይሄን ማታ ማታ የምጠቀመው የፊት ቫይታሚን ነው። ይሄንን አዲስ ነው የገዛሁት። በቀደመ ማሳየቻችኋለሁ። አይታችሁ ከሆነ ማለት ነው። ኦኬ ሞይስቸራይዝ ማድረግ ግድ ይለናል። እንደዚህ ይሄ የሚጠቅመን ጥቋቁር ነገር ፊታችን ላይ ካለ ያጠፋልናል። ፊታችን ማታ ማታ ተቀብቼ እተኛለሁ ማለት ነው። ይሄንን ማለት ነው ጠዋት እታጠበውና ሰንስክሪን ተቀብቼ እሄዳለሁ ማለት ነው። ስራም ካለኝ ወደ ስራ በቃ ግዴታ ነው። እንደዚህ ሞስቸራይዝ አድርጉት እናንተ። ይሄ ግዴታ ይኖራችሁ ማለት አይደለም። እኔ ስለገዛሁት ነው ፈልጌ። እናንተ ግን እዚህ ጋር ጥቋቁር ነገር ነበረኝ እንደዚህ ጀምሮኝ። አሁን በዚህ ነው ሙልጭ አርጎ ከላይ ላይ የጠፋው። በነገራችን ላይ በጣም ጠቃሚ ነው ይሄ ነገር ወድጄዋለሁ። ይሄው አሁን ሞስቸራይዝ አድርጌዋለሁ። እንደዚህ በቃ እተኛበታለሁ ማለት ነው። ጠዋት በውሃ እታጠባለሁ ማለት ነው። ከዛም ሰንስክሪን እቀባለሁ። ይሄን ይመስላል የዛሬው እንግዲህ አያችሁት፣ እንዴት ጽድት እንዳለ ቆዳ እንግዲህ ይሄንን ውበት ይሄንን ጽድት ያለ ቆዳ ከወደዳችሁት አስተያየት አስቀምጡልኝ። ከእናንተ የምፈልገው ነገር ቢኖር ሰርታችሁ ብቻ እንድትጠቀሙና እናንተ ያማረና የፈካ የጸዳ ቆዳ እንዲኖራችሁ የምፈልገው እናንተን ነው። እኔማ ሁሌ እንደተቀባውኝ ነው። ይሄንን ፍሪጅ ውስጥ አደርጋለሁ። ሁሌ ማታ ማታ ቀቧል። እስከ አንድ ሳምንት፣ ሰባት ቀን ይቆያል፣ ፍሪጅ ውስጥ ማለት ነው። በእንደዚህ አይነት መልኩ ተጠቀሙ። ነገ በአዲስ ቪዲዮ እስከመጣ በእያላችሁ፣ በሰላማችሁ፣ ብዙ ትበል። ሀገራችንን ሰላም ያርግልን፣ ፍቅሩን ያብዛልን። እንደተለመደው ውበት፣ የውስጥ ውበት ይበልጣል፣ ከላይ ማለት ነው። የውስጥ ውበት ነው የሚበልጠው። በዚህ ነው ማምነው ማለት ነው። በተረፈ ስለተከታተላችሁ አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ ፕሊስ። ቪዲዮ በጣም እየወረደብኝ ነው። የእናንተ ላይክ ቪዲዮን ከፍ ያደርጓል። ስለተከታተላችሁ አመሰግናለሁ። ባይ